ዛሬ ሙሺ እንግዲህ ከሀብ ጋር ተከስታልናለች ማለት ነው። ሀብም ከጠፋበት ብቅ ብሏል ማለት ነው። የጠፋበትን ምክንያት ተናግሯል። እንግዲህ ሀይሚና ቡራም ወደ ዱባይ መግባታቸውን አስመልክቶ ብዙዎቹ ደስታቸውን እየገለጹ ይገኛሉ። እንዲሁም ደግሞ ጠንከር ያለ መልእክትም ደግሞ ሙሺ ለሀይሚና ቡራ እሷ ቡት ታጅራ ሁና ወደ ዱባይ ልካለች መልእክት ማለት ነው። ምንድን ነው የላከችው? የሚለውን ነገር እናወራበታለን። ሌላኛው ደግሞ እንግዲህ ሰርፕራይዝ ተደርጋለች በጣም ደስተኛውና ስጦታውን ተቀብላለች ማለት ነው። የተሰጣትንም ስጦታ ማን እንደሰጣት፣ እንዴት እንደተሰጣት እንግዲህ የምናወራበት ሀሳብ የምንሰጥበት ይሆናል። በቅድሚያ ግን ሰላማችሁ ይብዛ። እንዴት ናችሁልኝ? ውድ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ሀይሚና ቡራ እንደሚታወቀው ከቡታጅራ አዲስ አበባ ከአዲስ አበባ ደግሞ በዊቢቷ በምርጧ በምታምሯ ሀገር ዱባይ ይገኛሉ ማለት ነው። ገብተዋል ገብተዋል በሰላም ደርሰናል ሲሉም እንግዲህ መልእክታቸውን ለሁሉም ተመልካቾቻቸው በጣም በጉጉት ለምንጠብቃቸው ሰዎች በቃ መድረሳቸው ሰላም መሆናቸው ለሚያሳስበን ሰዎች ሰላም ገብተናል ብለው እንግዲህ መልእክታቸውን ልከዋል ማለት ነው። ሀብም ከጠፋበት እንግዲህ ትንሽ ጉንፋን ይዞት እንደሰነበተ ና አሁን እንደተመለሰ አንዳንድ ነገሮችንም ማስተካከል ያለበት ነገር እንዳለም ሲያስተካክል እንደ ቆየ ተናግሯል ማለት ነው። ዛሬ ማዘሯን ይዟት ከች ብሏል። በነገራችን ላይ እናታቸውን ሳያቸው ሳያት በጣም ነው ደስ የምትለው። ለምን በጣም የተረጋጋች አስተዋይ፣ ጨዋ ሴት፣ መካሪ፣ በጣም ደስ የምትል እናት ናት። ና ወንድ ልጅ እናቱን ሲወድ ከምንም በላይ እኔ በጣም በቃ እደሰታለሁ። እውነት ነው ምላችሁ። ሴት ልጅ እናቷን አትወድም ማለት አይደለም፣ ግን ወንድ ልጅ በይበልጥ ወደ እናቱ ቅርብ ሲሆን ለእናቱ ትልቅ ቦታ ክብር ሲሰጥ ሳይ በጣም ነው የምገረመው፣ የምደነቀው። እና በጣም ትለያላችሁ፣ ሀብም ብሩክም በጣም የእውነት ነው የምላችሁ። እናቱን የሚወድ ሰው ይወንድ እናቱን የሚያከብር ለእናቱ ቦታ ያለው የእናት ክብር የገባው ሰው የእናት በቃ ዋጋዋ የገባው ሰው ለሁሉም ሴቶች ዋጋቸው ምን ያህል እንደሆነ ያውቃል፣ ይጠነቀቃል። እነሱን ለመጉዳት አይቸኩልም። በጣም ከሚባለው በላይና የተረጋጋ ሕይወት ሰላም ያለው ሕይወት ይኖረዋል ማለት ነው እና የምንላችሁ ፈልጌ ነው ሀብ እንግዲህ ዛሬ እናቱን ሰርፕራይዝ ሊያረጋት መጧል ማለት ነው። ሌላ ደግሞ ለነ ሀይሚም ለነ ብሩክም ትልቅ መልእክት አስተላልፋለች እናትየዋ ማለት ነው እና ደስ ይላል። እኔ እንጃ ሳያቸው በጣም ነው ደስ የሚለኝ እውነት ለመናገር እና ምንድ ነው እሱ ብቻ ሳይሆን ሁሉም ሰው ነው የተደሰተው ሀይሚና ቡራ ወደ ዱባይ በመሄዳቸው በጣም ደስ ያለን ሁላችንም፣ ምነንና ከዛ በላይ ደግሞ በጣም ደስተኛ የሆኑት ሰዎች ደግሞ በቅርብ የሚያውቁት በጣም የሚወዱት በጣም የሚሳሱለት በጣም የእሱ ደስታ የሚያስደስታቸው ሰዎች የሀይሚና የቡራ አንድ መሆን የሚያስደስታቸው ሰዎች አሉ፣ ከዙሪያው አሉ። ቤተሰቦቹ ወንድሙ፣ እናቱ፣ እንዳለ ጓደኞቹ አሉ ና ከዛም ውስጥ እንግዲህ ሀብ ነው። በጣም ደስተኛ ስለሆንኩኝ እናታችን ሰርፕራይዝ ላረጋት ነው። ያደረግኳትም ምክንያት እንግዲህ በሀይሚና በቡራ ስም ነው ብሏል። እና በጣም ነው ደስ የሚለው ነገር። ትንሽ ፕራንክ አርጓታል። እውነት ለመናገር እናታችሁን ፕራንክ ባታደረጓት ደስ ይለኛል እኔ ስትጨነቅ በቃ ታሳዝነኛለች። ዝምተኛ እናት ነው ያለቻችሁና በእርግጥ ትንሽ ፕራንክ ሆናለች ወይም ደግሞ ደንግጣለች። ሀብ መጦ ያው የሆን ነገር ሰርቃል ተብያለሁ፣ ክስ ወረቀት መጦብኛል ምናምን ያለው እና ነጠላዬን፣ ፎጣዬን፣ ስካርፔን ለብሼ ልምጣ እና ሂጅ ያናገራቸዋለሁ እያለች ነበረ እና ሻርፏን ለብሳ ስትመጣ ግን ሌላ የሚያምር ነጠላና ቀሚስ ነው የተሰጣት። ስጦታ እና በሀይሚና በቡራ ስም እንግዲህ ሰጥችሻለሁ እናቴ፣ እነሱንም መርቂያቸው እኔንም መርቂ፣ ለእነሱ መልእክት አስተላልፊ ብሎ እንግዲህ እድሉን ሰጧት። እሷም ደግሞ በጣም ደስተኛ ሆና ቀሚሱን ቀብላ ለብሰዋለች ማለት ነው። ከዚህ ወደዚህ አምሮባታል ማለት ነው። እናት ለዘላለም ትኑር። እናት አይክፋት። እናት በቃ ምንም ነገር አይንካት። በእውነት ነው የምላችሁ። እኔ እንጃ አንድ እናት ሺህ በሆነች ብዬ እመኛለሁ አንዳንዴ ማለት ነው። እና እናት ለልጇ በጣም ልዩ ቦታ ነው ያላት። እኔ ስለ እናት በቃ አሁን ልነግራችሁም ላስረዳችሁም አልችልም። ምክንያቱም ሁሉም በውስጡ በልብ ውስጥ ያለች ብዙ ቦታ ያላት ናት። ሁሉም ሰው የእናትን ፍቅር፣ የእናትን ዋጋ የሚያቅ ሰው ነው ነው ያለ ብዬ የማስበው እና ሀብም እግዚአብሔር እድሜና ጤና ይስጥ። ሀይሚና ቦራ ዱባይ አንድ ላይ በመሄዳቸው ደስተኛ ሆነ። እናትን ሰርፕራይዝ ማድረግ ትልቅ ነገር ነው። አንዳንዴ ሲከፋን ብቻ ሳይሆን ከጎናችን ያለን ሰዎች ምን ማዳመጥ፣ መስማት ወይም ደግሞ ማናገር ያለብን እንደዚህ ደስ ሲለንም ደስታችንም ማጋራትም እንደገና ደግሞ ብቻ የሆነ ደስታችሁን አብረዋ የሚያካፈላችሁ ሰው መፈለጉ ጥሩ ነው ብዬ ነው የማስበው። እና ሙሺ እግዚአብሔር ረዥም እድሜና ጤና እንዲሰጥሽ እመኛለሁ። ብሩኬም በጣም ለእናቱ ያለው ቦታ ልዩ ነው እና ልክ እንደ እናትህ ናት። ሀይሚም መቼም አትጉዳት፣ መቼም በቃ አትከፋብህ። የምሬን ነው የምልህ። መቼም ሴት ልጅ አትዘንብህ። እና ብሩክ ለእናትህ የምትሰጣትን ክብርና ቦታ ቢያንስ እንደው ግማሹን እንኳን ለሴት ልጅ ብትሰጥ ጥሩ ነው ብዬ ነው የማስበው። በእርግጥ እየሰጠ ነው፣ እያየን ነው የእውነት ነው የምላችሁ። ብሩክ በጣም በቃ ለሴት ልጅ ልዩ ክብር አለው እና በጣም የሚደነቅ ነገር ነው። ብቻ ሀይሚና ብሩክ በመግባታቸው ሙሼም በጣም ደስተኛ እንደሆነች በሰላም ገብተው በሰላም እንዲመለሱ፣ ነገራቶችን በማስተዋል በቃ እንዲያረጉ፣ በሰላም ደርሰው በሰላም እንዲመለሱ እንግዲህ መልካም ምኞቷን ተመኝታለች እና ምክርም ምከሪያቸው ብሏልና ያው አርቃችሁ አስቡ ነው በሰላም ተመለሱ። አትጣሉ፣ አትጨቃጨቁ፣ ራሳችሁን ጠብቁ፣ በሰላም ተመለሱልኝ ብላለች እና እንደውም አይመጡም ብሏት ነበር ደነገጠች። ኧረ፣ ይምጡልኝ እያለች ነበር እና እናት ለዘላለም ትኖር። በቃ ሀይሚና ብሩክ፣ ሀይሚ በጣም እድለኛ ናት ብዬ ነው ማስበው። ለምን አንዳንዴ ማለት ነው አንድ ሴት ልጅ ፍቅረኛ ያስኩ አንድ ወንድ ልጅ ልበላችሁ፣ ፍቅረኛ ያስኩ ብሎ ለቤተሰብ ሲያስተዋውቅ ከቤተሰብ አባል አንዱ የማይስማማበት አለ ወይ ሁሉ የማይስማማበት ጊዜ አለ ወይ ግማሹ አይስማማም ሙሉ በሙሉ አምኖ የሚቀበላችሁ ሰው ኢትዮጵያ ውስጥ ከስንት አንድ ነው በተለይ ኢትዮጵያ ውስጥ ማለት ነው የእውነት እንነጋገር ከተባለ ኢትዮጵያ ውስጥ በጣም ከስንት አንድ ሰው ተፈልጎ ነው የሚገኘው በቃ ቤተሰቡ ሙሉ በሙሉ ያችንን ሴት የምትመጣውን ሴት ፍቅረኛ የብሎ አንድ ወንድ ልጅ ሲያመጣ ደስተኛ ሆና የምትቀበል ቤተሰብ የሚቀበሉ ቤተሰቦች በጣም ውስን ናቸው። ና ሀይሜ ደስተኛ በቃ እድለኛ ናት። ለምን መጀመሪያ ብሮክ ወደዳት፣ አከበራት። የምሬ ነው ምላችሁ። ከዛ ቤተሰብ ወደዳት፣ አከበራት። ወንድሞቹ፣ ጓደኞቹ፣ በዙሪያው ያሉ ሰዎች በሙሉ ሀይሜን ተቀበሏት፣ ወደዷት፣ አከበሯት። ሙሺ በጣም ወደደቻት፣ አከበረቻት። ከዚህ በላይ ምን አለ? የእውነት ነው ምላችሁ። ዋናና ዋናው አንዳንዴ በጣም ከባድ ነገር የሚሆነው ኢትዮጵያ ውስጥ የቤተሰብ ጣልቃ ገብነት ነው። አንዱ የተስማማውን አንዱ አይስማማም። አንዱ ያልተስማማውን አንዱ ነ በቃ እንደዚህ ነው የሚሆነው እና ሃይሚዬም በጣም እድለኛ ነች ብዬ ነው ማስበው። ይህም ፍቅራችሁን፣ ይህም መተሳሰባችሁን፣ ይህን አንድነታችሁን፣ ይህንን መዋደዳችሁን እስከ ጥግ ድረስ ደግሞ አድርሳችሁ በእናንተ ደስታ የሚደሰቱት ሰዎችን እስከ ጥግ ድረስ ታስደስታላችሁ ብዬ አስባለሁ። እናንተም ደስተኛና ጥሩ ህይወት፣ የተስተካከለ የተረጋጋ ህይወት ትኖራላችሁ ብዬ አስባለሁ። ገና በጣም ህጻናት ናቸው ሀይሚና ብሩክ። የእውነት እንደዚህ በጣም ትልቅ ይመስላችኋል፣ አይደሉም። በጣም ገና ትንንሽ ልጆች ናቸው። ገና ብዙ ረዥም ጉዞ የሚጠብቃቸው ልጆች ናቸው እና ከዚህም በላይ አድጋችሁ ተለውጣችሁ ጥሩ ህይወት፣ የተስተካከለ ህይወት ትኖራችሁ ደግሞ እኛንም ቤተሰቦቻችሁንም እናንተንም ደስተኛ ያርጋችሁ የምትኖሩበት ህይወት ነው የምመኝላችሁ እንግዲህ ሀብም እግዚአብሔር እድሜና ጤና ይስጥ። በወንድምህ ደስታ የምትደሰት ቀድመ በቃ ከሱ በላይ ደስተኛ የምትሆን የእሱ መከፋት የሚያስከፋ የእሱ ደስታ የሚያስደስት ምርጥ ወንድምህንና ለአንተም እድሜና ጤና ይስጥ እላለሁኝ። ሙሺም ደግሞ ደስ ይላል። ምርጥ ልብስ ነው የለበሰችው። እናቴ እድሜና ጤና ይስጦት። ከዚህ በላይ ሌላ ምንም ልል አልችልም። ሀይሚና ቡራም በሰላም ተመለሱልን። እንወዳችኋለን። አብራችሁ ስለነበራችሁ አመሰግናለሁ። የሙሺ ወዳጆች አድናቂዎች የት ናችሁ? ላይክ ሼር አድርጉልኝ እስኪ በእሷ ስም ዛሬ። የምር እኔ ስትመጣ የሆነ ልክ እንደ ራሴ እናት ነው ማያት። በቃ ምክሯ ደስ ይላል። የተረጋጋ የሰከነ፣ በቃ ቅልቅልቅልቅል የማይል የሆነ የተረጋጋች እናት ናት። እና እወዳታለሁ እኔ በጣም እና ሀይሚዬና ቡራ በጣም ተመርቃችኋል። የእናታችሁ ምርቃት ይከተላችሁ። የምር እኔ እኛ ደካሞች ነን። እኛ ወጣቶች በጣም ብዙ የሚያታልልን ወደ ኋላ የሚያስቀረን ነገር አለ። የሚጠብቀን ከፈጣሪ በታች የእናቶቻችን ምርቃት ነው እግዚአብሔር ነው የምላችሁ በሄድንበት ሁሉ የሚጠብቀን እኔ እላለሁ ሁሌ በቃ ብዙ ነገሮችን ሳረግ በቃ በስደት ስኖር ሁሌ ይናገራለሁ። በቃ እኔማ ደካማ ነኝ፣ እግዚአብሔር ሆይ እላለሁ። እኔማ በጣም እኮ በቃ በሃይማኖት የራሱ ደካማ ሰው ነኝ፣ ግን የእናቴ ጸሎት ነው የሚረዳኝ ለሷ ብለ ይቅርበለኝ፣ ለሷ ብለ ማረኝ፣ ለሷ ብለ ጠብቀኝ ብዬ ነው የምጸልይ የነበረው ሁላ የእውነት ነው የምላችሁና በእናት መመረቅ ትልቅ ነገር ነው። ትልቅ ሀብት ነው። የእውነት ነው የምላችሁ በገንዘብ የማይገዛ ነገር ነው። እና እናትህን ማክበር ደግሞ እናታችሁን፣ አባት ወላጆቻችሁን አክብሩ ይላል የምሬ ነው መጽሐፉ እራሱ። እና እድሜና ጤና ይሰጣችሁ ለእናንተ የምላለው አመሰግናለሁ። ሰላም ቆዩ።